ህውሃትን ሳየው ወደ ሻቢያም የተጠጋ ነው፣ ልክ የሻቢያ አሰራርም የቀዳ ነው ያለው። አሁን ሁሉም ጦርነቱ ቢመጣና በእርግጠኝነት እናሸንፋለን የሚል ህውሃት ያስጨበጣቸው ነገር ነበር። ጦርነቱም አስፈላጊ እንደነበር ያዩ ነበር። በአሁኑ ጊዜ ተገላብጦሽ ነው ያለው። እንግዲህ ህዝቡ ጭራሽ ጦርነትን አይፈልግም። ትልቁን ህዝቡን የማጥፋት ስራ የሰሩ ሻቢያዎች ናቸው። ፍላጎታቸው ምንም ሌላ ዓላማ የለውም፣ ኢትዮጵያን የመዳከም የማፍረስ ስራ ነው። ይሄ ነው ጽምደው። አሁን ዋናዎቹ ይሄን መንግስት የሚያሸሩት አሁን ወታደራዊ አዛዦች ናቸው። ከካድሬዎች ይልቅ ኑሯቸው የተረጋጋ ሀብታሞች፣ ጦርነትን ቢኖር በጦርነት ሊነግዱ የሚችሉና የሚያተርፉ፣ ያለመረጋጋትም እንዲኖር የሚፈቅዱ ነው። እኔ እስከማያው ድረስ የወርቁ ስርቆት፣ የሰዎች ዝውውር፣ ገንዘብም ጀስት መቀሌ፣ አዲግራት በአደባባይ ነው ዶላር የሚመነዘረው በአደባባይ ያለ ምንም ስጋት። ናፋ እንዲሁ በአዲግራት በሌሎችም ከተሞች ይመነዘራል። ኮንትሮባንድ ስራ፣ ዝርፊያ፣ የመሬት ንጥቅያ፣ ላንድ ግራቢንግ የሚሉት በስፋት አሉ። የሚባሉ የዓለማችን ወንጀሎች የሚያይ ህዝብ ነው። ስለዚህ በዚህ ተስፋ ይቆርጣል።